ሰላም እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ፣ እግዚአብሔር ይመስገን። አንድ አጠር ያለ መልእክት ማስተላለፍ ይፈልጋል። ይህ መልእክቴ ለሁለት ሰዎች ነው። አንድ ማዳም ቤት ለምትሰሩ ልጆች፣ እንዲሁም ደግሞ ኢትዮጵያ ውስጥ ለሚገኙ ለቤተሰቦቻችሁ፣ ለባላችሁ ሊሆን ይችላል ለእናት ለአባት፣ ለወንድም፣ ለቤተሰቦቻችሁ ነው ይሄ መልእክቴ። በመጀመሪያ ደረጃ ማዳም ጋር ስትሰሪ ከመዳም ጋር ግጭት ቢፈጠር አለመግባባቶች ቢኖሩ የቀጣሪዎችሽ ጸባይ ትንሽ እንደ መቀየር ሲልብሽ ሕይወት የአደጋ ውስጥ ሊገባ ይችላል ወይም ደግሞ ጸብ ሊፈጠር ይችላል ብለሽ ስታስቢ፣ ወይ ደግሞ ስትከለከይ፣ ወይም የጾታዊ ትንኮሳ ነገሮች ካጋጠሙሽ የምትመች ከሆነ አቢውዝ የምትደረጊ ከሆነ ኢ ሰብአዊ ጥሰቶች የሚፈጸሙብሽ አይነት ከሆነ ቀስ ብለሽ የምታደርጊው ምንድነው? ለቤተሰብሽ ጠንከር ያለ ጎበዝ ለሆነ ሊፈልግሽ ሊያስተካክልልሽ ይችላል ብለሽ የምትሆን ከሰም ፋሚሊ ውስጥ ያንን ነገር ታስረጀዋለሽ። የቀጣሪ ባህሪ ተቀይሮብኛል፣ በእኔና በእሷ መካከል እንደዚህ አይነት ነገሮች እየተካሄደ ነው፣ ወይም ደግሞ በእኔና በእሱ መካከል፣ በቀጣሪ መካከል እንደዚህ አይነት ነገሮች እየተካሄዱ ነው፣ ወይም በልጆቻቸው። ስለዚህ ድምጼ ቢጠፋ ስልኬ ቢዘጋ ኦንላይን ባልገባ ፈልጉ። የቀጣሪሽን ስልክ በመስጠት እንዲሁም ደግሞ የቢሮሽን አድራሻ በመስጠት የማያውቁ ከሆነ እንዲሁም ደግሞ ቢሮሽን ጭራሽን የማያውቁ ከሆነ በደላላ ብቻ አማካኝነት ሄደሽ ደላላ ፓስፖርትሽን ሰጥቶ ሜዲካል የምትወስጂበት ሆስፒታል ወስዶሽ እንዲሁም ደግሞ አንጠልጥሎሽ ኤርፖርት ብቻ አድርሶሽ ከሆነ እና ይሄ ነው ቢሮሽ ብሎ ካላሳየሽ ቢሮሽን የማታውቂ ከሆነ ምንድነው የምታደርጊው ያንን ደላላሽን አካባቢሽ ላይ ያለ ከሆነ የሚታወቅ መቼም፣ ከክፍለ ሀገር የሚያመጣሽ በሰው በሰው አንድ ሰው አለ፣ ያንን ሰው እንድትጠይቁት ስልክ ቁጥሩን እንድትይዙ አድራሻውን ጠበቅ አድርጋችሁ እንድታውቁልኝ፣ የሆነ ነገር ከሆንኩኝ፣ በዚያ አይነት አማካኝነት እንድትፈልጉኝ ብላችሁ ለማን ታስረዳላችሁ? ለዛ ከቤተሰብ ውስጥ ጎበዝ ነው ብለሽ ለምታስቡ ባልሽ ሊሆን ይችላል፣ ወንድምሽ ሊሆን ይችላል፣ አባትሽ ሊሆን ይችላል፣ የአጎትሽ ምናምን፣ በቃ ሰን ፋሚሊ የሆነ ጠንካራ ነው የኔን ጉዳይ ሊከታተልልኝ ሊያይ ይችላል፣ ጎበዝ ነው ብለሽ ለምታስቢ ሰው እያንዳንዱ ያለሽበትን ሁኔታ ታስረጅዋለሽ ማለት ነው። ከዛ በኋላ ልክ እንደዛ በሚጠፋ ሰዓት ሄዶ ይፈልግሻል። ጭራሽ ቢሮሽን ካላወቀ ደላላሽን ደላላሽንም ደግሞ ምናልባት ቦታውን ትቶ ያለበትን ስራ ምኑን ትቶ ከዛ ከአገርሽ ላይ ወጥቶ ወደ ሌላ ቦታ ሙቭ አድርጎ ደግሞ ከሆነ ሰራተኛና ማህበራዊ ክህሎት የት ነው የሚገኘው? ካሳንቺስ አካባቢ እዛ በመሄድ የፓስፖርትሽን ፎቶ ኮፒ ብቻ በመስጠት ኤኬሌ ኤኬሌ የምትባልጅ ከዚህ ጊዜ በፊት እንደዚህ እንደዚህ አይነት ችግር ውስጥ ነበር፣ ፈልጉኝ ብላ ነበር። አሁን ድምፃ ጠፍቶብናል፣ ያለችበትን ሁኔታ እዩልን ብለው እዛ ይሄዱና ይጠይቁልሻል። እዛ ደግሞ ሄደው በሚጠይቁ ሰዓት አንድ ቢሮ ሼት እንደሆነ ለዛ ለላክሹ ቤተሰብ ይጠቁሙልሻል፣ እዛ ይወጣላቸዋል። ምክንያቱም ሰራተኛና ማህበራዊ ጉዳይ ነው ቢሮዎችን እንትን የሚያስተዳድረው ከዛ ቢሮሽን አንድ ይጠቁምልሻል። በሁለተኛ ደረጃ ደግሞ ራሳቸው ከዛ ከሰራተኛና ማህበራዊ ክህሎት ወደዚህ መክተብ ልአመል ወደምንለው መክተብ ልአመል፣ በአረበኛው ነው ማመልከቻው ይመጣና በአፋጣኝ ቀጣሪሽ እንድትጠየቅ ይደረጋል ማለት ነው። ስለዚህ አንቺ ማድረግ ያለብሽ ምንድ ነው? ለዛ ለሰም ፋሚሊ ማስረዳት። በጭራሽ ዶንት ራይት ይሄ ሶሻል ሚዲያ ላይ ፎቶ አንስተሽ እንደዚህ ሆናለች እንደዚህ ሆናለች፣ በጭራሽ እንዳትሞክሩት። ልጆቹን የዋሰ ሲሆን ውስጥ አደጋ ውስጥ ነው የምትቀጡት። ሶሻል ሚዲያ በአሁኑ ሰዓት የኔ ማዳም የአንቺ ማዳም የእሷ ማዳም ስልክ ቁጥርሽ ያላት ቀጣሪ ሁላ ላይ የኢትዮጵያውን ስልክ ቁጥር ይሆኑ የዚህ የሳውዲም ስልክ ቁጥር ይኖርሽ ያለሽበት አረብ ሀገርም ቁጥር ይኖርሽ በዛ ስልክሽ ሶሻል ሚዲያ ከፍተሽ ከሆነ በዛ ስልክ ቁጥርሽ ስልክ ቁጥር ኢሞ፣ ቴሌግራም ማዳም ጋር የምትገናኝበት ከሆነ የሀገርሽም ስልክ ቁጥር ይሁን የዚህም ስልክ ቁጥር ይሁን፣ ያ በቀጥታ የአንቺ ስልክ ቁጥር ያላቸው ቀጣሪዎች ጋር ሁሉ ይሄዳል። ያ የምታወጪው ሶሻል ሚዲያ ላይ ያለው ነገር ሁሉ ማለት ነው፣ ከለታ ታንድ ቀን ያዩታል። ያ ቀድሞ ታየ ማለት ቀድሞ አዩ ማለት፣ ያንን ዳይሬክት ልጅ ልጅቷ ጭራሽ ድምጥማጧ እንዲጠፋ ስልክ እንድትነጠቅ ወዲያውኑ ደግሞ መፍትሄ እንዳይሰጣት ነው የምታደርጉት። ስለዚህ አንድ በዚህ መልኩ ፋሚሊ በመሄድ እኔ አንድ በጣም የሚያናድደኝ ነገር ቢኖር ምንድን ነው ቤተሰብ ይሄድና ይጠይቅ መብት ያለው ቤተሰብ ነው። ቤተሰቡን ላኩ ስትባሉ ገጠር ነው፣ ጦርነት አለ፣ ችግር ውስጥ ነን፣ መምጣት አይችሉም ምናምን ትሉኛላችሁ። አንድ ነገር ልንገርሽ። ልጅቷ ገንዘብ እንደዚህ ቆጥራ ገንዘብ ልካ፣ አዲስ አበባ ልካለች እና ሄድና ተቀበል ብለሽ ብትይው ቤተሰብ መኪና ቢያጣ ፕሌን ቢያጣ በግሩ በእግሩ መራመድ ቢያክተው በዳዲ እየተሳበ ሂዶ ይወስዳል የልጅቷን ገንዘብ። ስለዚህ ለገንዘብ ብላ እነሱን ለመርዳት ብላ አስከወጣች ድረስ ችግሯንም በሚያጋጥማት ሰዓት ቀስበን አኑ ችግሯንም ሊወጡ ሊጠይቁላት ይገባል። እኔ የኔ ቤተሰብ ስመኝ ችግሩ ችግር አጋጥሞኛል ብዬ ብላቸው እመኑኝ ከጅማ አዲስ አበባ በእግራቸው ይመጣሉ፣ ይመጣሉ፣ ሳይወዱ በግዱ ይመጣሉ። የማይመጡ ማይጠይቁ ከሆነ ደግሞ አራት ነጥብ አልፈልጋቸውም። ይህን ነው የምላችሁ። ለምን ሊፈልጉን ይገባል። እናንተ ይሄንን በሲሪየስ ሊ ነው ልታስረዷቸው የሚገባው ለቤተሰብ ማለት ነው። እንጂ ችግር ሲያጋጥምሽ ኘኘ ምናምን አደለም ቆፍጠን ብለሽ ጎበዝ ሆነሽ መፍትሄ ነው ይሄ። ይሄን ነገር ጠይቁልን፣ አስተካክሉልኝ ቤተሰብ ሄዶ። አንቺ እዚህ በምትጫጫ በምትናገር ምን ሰዓት ወዲያውኑኑ ችግሮች ላይፈቱና ልትታፈኝ ትችላለች። በዛ ላይ ደግሞ የመምታት የትንኳሳ ምናምን ሲደርስብሽ ዝም ብለሽ አደለም ጩ እሬ ብለሽ ቅልጥ አድርገሽ ጩ ከዛ በኋላ ይፈሩታል። ህግ አለ ምን አለ። ወደ ህግ ቦታ ደግሞ ስቴጅ ለመስራት ነው የመጣሁት ሰራ ነው የመጣሁት፣ ይሄውና እንደዚህ እንደዚህ በደል ደርሶብኛል፣ ይሄ ይሄንን አስተካክሉ። እሷ የማትፈልግ ከሆነ ወደ ሌላ ቦታ አስገቡኝ። ቢሮ ስቴጅ መስራት ነው የምፈልገው። ምንድን ነው የሚያደርጉት? ወደ ህግ ቦታ ከሄሽ በኋላ ከህግ ቦታ ኢዋ የሚባልበት ይወስድሻል። ኢዋ ማለት የሰራተኞች የማህበራዊ ጉዳይ ሰከን አካውንዴሽን ወይም ደግሞ ማረፊያ ነው። እዛ ይወስድሻል። ከዛ ደግሞ ወደ ቢሮ ነው የሚያመጡሽ። ቢሮ ትቀመጭና በምትጠየቅ ሰዓት ያለውን ነገር ታስረጃለሽ። ምንም የምትኙ ነገር ህጋዊ እስከሆነ ድረስ ማለት ነው እና አስረድተሽ፣ መስራት ነው የምፈልገው፣ ችግሮች ይሄ ናቸው፣ ይሄ ይህንን ነገር አስተካክሉልኝ፣ አስተካክሉልኝ እና እሰራለሁ፣ አይንኩም፣ ወይም ደግሞ ደሞዝ አይከልክሉም፣ ወይም አያስርቡኝ። በቃ ይሄ መብት ነው፣ አስረድተሽ ማለት ነው። በተረፈ ደግሞ አንዳንድ እህቶች ላስረዳቸው የሚፈልግ ሰን ፋሚሊያቸው ችግር ውስጥ ገብቶ ከዛ ችግር ውስጥ ወደ ህግም ሊሆን ይችላል ወይም ደግሞ ለሰራተኛና ማህበራዊ ጉዳይ የሚሄደው ቢሮ በሚቀመጡ ሰዓት አንደኛ ስልክ አያገኙ መረዳት መቻል አለባቸው። ወዲያውኑኑ ልጅቷ እንዴት አትወጣም ቢሮ ተቀምጣ ቢሮ እንደዚህ ሆና ምናምን ትላላችሁ። ወዲያውኑኖች መውጣት ካለባት ወዲያው ቱጣ ብላችሁ፣ በ24 ሰዓት ውስጥ እንድትወጣ ወይ በሳምንት ጊዜ ውስጥ አገሩን ለቃ እንድትወጣላችሁ ትፈልጋላችሁ። ከጭንቀታቸው አንጻር ያ አይደለም። ሰከን ብላችሁ በማሰብ አንደኛ ላይ ከኢትዮጵያ ስንመጣ ፕሮሰስ አድርገን እንደምንመጣው የሳምንት የ15 ቀን የወር የሁለት ወር ምናምን ሊሆን ይችላል። ፕሮሰስ አድርገን እንደምንመጣው ከዚህ ለመመለስም ወደ ሀገር ፕሮሰስ አለ። ያ ፕሮሰስ እንዴት ነው ካላችሁ፣ ለምሳሌ አንዲት ልጅ ከማዳም ጋር ተጣልታ ማዳም ወይ ወደ ህግ ቦታ ወስዳት፣ ወይም ደግሞ ልጅቷ በራሷ ከቤቷ ወጥታ ፖሊስ ይዟ ከፖሊስ ጣቢያ ሰከን የሚባልበት እንዳልኳቸው እዛ ሄዳ ፖሊስ ቼክ አድርጎ መርምሮ ምን ብሎ ብሎ ምንም አለመሆኗን ካረጋገጠ ለሰከን ነው የሚያስረክበው ማለት ነው። ሰራተኛና ማህበራዊ ጉዳይ ሰራተኛና ማህበራዊ ጉዳይ ደግሞ ለቢሮ ነው የሚያስረክባት። ኦልሬዲ እቺ ልጅ በመጣራት ላይ ነው ያለችው ማለት ነው። ምንም ችግር ከሌሉባት ችግር የለባትም ወይ ቀይሯት፣ መቀየር ደግሞ ማትችል ከሆነ አሳፍሯት ይባላል። ችግሮች ደግሞ ካሉብሽ ስቴፕ አለው ስቴፕ ስላችሁ ለምሳሌ እንትን ይሄዳል ማህበራዊ ጉዳይ በአካል ቢሮ ይዟት ይሄዳል ይሄዳል ነው። አሁንም ለምሳሌ ማህበራዊ ጉዳይ ሄደን የሆነ ሸኳዎች ካሉ ክሶች ማለት ነው፣ እነሱን ለማስተካከል ያለውን ነገር ለመጠየቅ የእቃ ጥያቄ ይሆናል። የቆሶ አቅሶቿ፣ የልብሶቿ ምናምን የስልክ ምናምን የብር ሊሆን ይችላል። ማዳም ምናልባት ይዛ ጠፋች የምትል ከሆነ ልጅት አለ የምትል ከሆነ ያክርክራለሁ አለው ማህበራዊ ጉዳይ እናስጠይቃታለን። በዛ አስጠይቀናት መስጠት ማትችል ከሆነ ደግሞ ወዴት እንሄዳለን? ይሄ ዋክፈ ዲን ደግሞ የሚባልበት አለ። ዋክፈ ዲን ማለት እንደ ቃለ ማላም ያደርጉ እንደሚማልበት ወይም ደግሞ ሀቅ እንደ ማውጣት ማለት ነው። ሀቅን የሚያወጡ ዋክፈ ዲን፣ ዋክፈ ለዲን የቆመ ማለት ወይም ደግሞ እንደ ተከራካሪ እንደ ጠበቃ፣ የድሃን እንትን እንባ ጠባቂ አይነት ማለት ነው። እዛ ቦታ ትሄዳለች። ከዛ ከከረረ እነሱ ደግሞ ወደ ህግ ደግሞ የሚወስዱበት አለ፣ መሕከማዎች ምናምን ወደ ፍርድ ቤቶች እና ያ ሁሉ ጉዳይ አለ። ምንም ከሌለባት ፋይሏ ቶሎ የሚዘጋ ምን የሆነ ነገር ደግሞ ካለባት የምትጠየቅበት ወይም ደግሞ የሆነ ነገር ከተደረገች የምትጠይቅበት አለ፣ በቢሮ አማካኝነት እኛ የምንጠይቅላት ሰለልጅ ስለዚህ 15 ቀን 20 ቀን አንድ ወር ሊፈጅ ይችላል። ያ ፕሮሰሱ አልቆ ሀገር እስክትገባ በዛ መካከል ላይ አንዳንድ ጊዜ ስልኮች ላይ ኖር ይችላል እንደ ቢሮ በሳምንት ሁለት የሶስት ቴኒስ ሰጣት ይችላል ለምን መሰራረቅ እንዳይኖር የድምፅ ብክለት እንዳይኖር ፎቶ ምናምን እንዳይነሳሱ በሚል ማለት ነው ስለዚህ የልጅቷን ደህንነት ካወቃችሁ ብቻ ትዕግስት አድርጎ ያንን ጉዳዩን ጨርሳ አንድ እንድትቀየር ሁለት ደግሞ ወደ ሀገሯ እንድትሄድ የሚመቻችበት ሁኔታ አለ ቢሮ ከደረሱላችሁ በትዕግስት መጠበቅ ከዛ ውጭ ስትጠፉ ቤተሰብ ይጠይቃችሁ እናንተም